የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሉ ድረስ ብለናል። ሰላም ፍቅር፣ ጤና ብዝተና ብዝተን ተመኘንላችሁ። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን የያዝንላችሁ ስፖርታዊ ጥንቅሮቻችን አሉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩን። ከሀገር ቤት እጅግ በጣም አሳዛኙን የስፖርት ጋዜጠኛ ባልደረባችንን ህልፈት ህይወት የተመለከተ አንድ መረጃ እናደርሳችኋለን። ከዛ በተጨማሪ በኢትዮጵያ ፕሪሚየር ሊግ መሪው ድል አድርጓል ታደምጡ ትሎታላችሁ ከባህር ማዶ ወጣ እንላለን። ትልቆቹን ክለቦች የተመለከቱ ወቅታዊ መረጃዎቻችን ዛሬም እንደተጠበቁ ናቸው። እሁድ አንድ ሰዓት ከሰላሳ ሊደረግ የነበረው የለንደን ደርቢ የአርሰናልና የቼልሲ ጨዋታ በካራባው ካፕ የፍጻሜ ጨዋታ ምክንያት ወደ አስር ሰዓት ከሰላሳ እንደተሸጋገረ ይታወቃል። ጨዋታውን አስመልክቶ ኤፌው ተጨማሪ ውሳኔውን ወስኖበታል። ከዛ በተጨማሪ ከአርሰናል ጋር በተያያዘ በዝውውር ጉዳይ ዴቪድ ኦርኔስቴ ተጨማሪ መረጃዎችን ይዞቷል። ታደምጡታላችሁ። የማይከል አርቴታ ጋዜጣዊ መግለጫም እጃችን ላይ ደርሷል። ሙሉን እናጋራችኋለን። በተለይም ከቡድን ዜና ጋር በተያዘ ያነሷቸው ነጥቦች አሉ። ከዛ በተጨማሪም ከጋዜጠኞች ለቀረቡላቸው ጥያቄ ምላሽ ሰጥተዋል። እጅግ በጣም አስደሳቹ ዜና ግን ለአርሰናል አንድ ተጫዋች የሰጠው ዋስትና ነው። የአርሰናል ደጋፊዎች ይህን አስደሳች ዜና ታደምጡታላችሁ፣ ጠብቁን። ለብሩኖ ፈርናንዴዝ በዚህን ያህል መንገድ ለቡድኑ ጠንካራ ተጫዋች ሆኖ ብቅ ማለት ምክንያቱ ይልና የሜን ስፖርት ጸሐፊው የኤሪክ ቴንሃግ ጋር እንግዲህ እንደ ጠላትነት የሚተያዩት ሳሙኤል ሉካረስት መረጃ ይዞቷል። ለመሆኑ ስለ ብሩኖ ፈርናንዴዝ ምን ያለ ጋዜጠኛውም ይዞት የወጣውን መረጃ ታደምጡታላችሁ። ከዛ በተጨማሪ ዩናይትዶች ከጣሊያን ተጫዋች ለማምጣት ወኪሉን ማነጋገራቸው ተረጋግጧል። ኦልትራፎርድ እያወዛገበ ይገኛል። በተለይም አዲሱ ስቴዲየም ይገነባል ከተባለ በኋላ በርካቶች ምላሽ እየሰጡ ነው። ሰር ጂም ራክሊፍ ግን የእንግሊዝ መንግስትን ወርፈዋል። ያውም የእንግሊዝን መንግስት የወረፉት እኛ የሰሜን እንግሊዝ ክለቦች አስር የሻምፒዮንስ ሊግ ዋንጫ ያለንን አትርሱት ብለዋል። ሳር አሌክሳንደር ቻፕማን ፈርጉሰን በዚህ በኦልትራፎርድ ስቴዲየም ለማንቸስተር ዩናይትድ ብዙ ገድል የፈጸሙበት ነው። እሳቸው ተስማሙ ወይስ ተቃወሙ? ምላሹን ከእኛ ታገኙታላችሁ። የሰር አሌክሳንደር ሻክማን ፈርጉሰንን ሙሉ መግለጫ ዛሬ ሊቨርፑል ቤት ትልቅ ዜና የነበረው የትሬንት አሌክሳንደር አርኖልድ እና የሙሐመድ ሳላ በልምምድ ማዕከል ጸብ ነበረ። ጸቡ በምን አይነት ሁኔታ ተፈታ የሚለውን ታደምጡታላችሁ። ከዛ በተጨማሪ ግን አትሌቲክ ከሊቨርፑል ጋር በተያያዘው ይዟቸው የወጡት አነጋጋሪ መረጃዎች ክለቡን የሚለቁ ተጫዋችን በተመለከተ የወጡ ተጨማሪ መረጃዎችን ከኛ ታገኛላችሁ። በቼልሲ በኩል ሼጊቭን ያጋራው ነገር አለ። ሼጊቭን ምን አለ? ወቅታዊ አነጋጋሪ ሁኔታ ቼልሲ ቤት ኮል ፓልመር እንደሆነ ይታወቃል። የፕሪሚየር ሊጉ ክለቦች ውስጥ ያገኘናቸው ተጨማሪ መረጃዎች አሉን ከሁስኮር የሳምንቱ ምርጥ 11 ያገኘነው መረጃ አለ። ሁስኮርድ ቋሚ 11ዎችን ምርጡን በ28ኛ ሳምንት ይፋርጓል አለን ሽረርም የሳምንቱን ምርጥ አሰልጣኝና ምርጥ ቋሚ 11 ይፋርጓል። ሁለቱንም ታደምጣላችሁ ከኛ ጋር የምትቆዩ ከሆነ። አነጋጋሪው መረጃችን የዛሬው ተመራጩ ዜና ማለት ነው፣ በአነጋጋሪነቱ የቪክተር ቦነፌሴ ጉዳይ ነው። ታደምጡታላችሁ። ላይክ አርጉን፣ አበረታቱን። ወደ ቤተሰቦቻችን እንደ ሁልጊዜው ሀሳብ አስተየታችሁን ስለምታጋሩን ስለምትደግፉን ከልብ ከልብ እናመሰግናለን። አጠራጠር ያሉ ስፖርታዊ መረጃዎች ጋዜጦቻችንን እጅግ በጣም አሳዛኙና የዛሬው ልብ የሚነካው ዜና የስፖርት ጋዜጠኛው ድንገተኛ ሕልፈተ ሕይወት ነው። በርካቶች ታቁታላችሁ፣ ይህንን የዳጉ ስፖርት ማህበራዊ ሚዲያ አዘጋጅ ጋዜጠኛ ኑር ሁሴን አሊ እጅግ በጣም ባልተጠበቀ ሁኔታ በመኪና አደጋ ህይወቱ አልፏል። የሰመራ ዩኒቨርሲቲ እግር ኳስ ክለብ የጨዋታ መርሃ ግብር ለማድረግ በሚጓዝበት ወቅት አሳዛኝ የመኪና አደጋ ነው ያጋጠማቸው። ምስሉን ለማጋራት በጣም ስለሚዘገንን ነው ያለፉት። ውድ ቤተሰቦቻችን የዳጉ ስፖርት ጋዜጠኛ ኑር ሁሴን አሊ መደበኛ የዘገባ ስራውን ለመስራት ከቡድኑ ጋር ሲጓዝ እንደነበረ ተረጋግጧል። አይቲንክ ወደ አዋሽ አርባ አካባቢ አደጋውም እንደደረሰ ነው መረጃዎቹ የደረሱን። ጋዜጠኛ ኑር ሁሴን አሊ ትኩረት ያልተሰጠባቸውን የታችኛው ሊግ የሀገር ውስጥ እግር ኳስ ውድድሮችን ሽፋን በመስጠት ለስፖርቱ እድገት የራሱን አሻራ በማስቀመጥ ላይ የነበረ ታታሪ ወጣት ጋዜጠኛ ነበረ። ለወዳጅ ዘመዶቹ፣ ለኢትዮጵያን እግር ኳስ አፍቃሪዎች ሁሉ መጽናናትን በቃል ስፖርት ዩትዩብ ቻናል ስም እንመኛለን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም በወጣቱ ጋዜጠኛ ልፈተ ህይወት የተሰማቸውን ጥልቅ ሀዘን ገልጿል። እጅግ በጣም አሳዛኝ አጋጣሚ ነበረ ዛሬ ያጋጠመን። ሌላኛው የአገር ቤት መረጃችን በኢትዮጵያ ፕሪሚየር ሊግ 22ተኛ ሳምንት መርሃ ግብር ኢትዮጵያ መድን ከኢትዮጵያ ንግድ ባንክ ጋር ያረጉት ጨዋታ ነበረ። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ዘንድሮ ነገሮች ጥሩ እየሆኑለት አይደለ የለም የዘንድሮ መሪ ኢትዮጵያ መድንም መሪነቱን አጠናክሯል። ሁለት ለአንድ በሆነ ውጤት መድን አሸንፏል። የኢትዮጵያ መድንን የማሸነፊያ ግቦች አሊን ካይዋና ና እንደዚሁም አቡበ ከረሳኒ ሲያስቆጥሩ ለኢትዮጵያ ንግድ ባንክ ኬቲካ ጅማ ነበረ ብቸኛውን ግብ ከመረብ ያሳረፈው። ውጤቱን ተከትሎ ኢትዮጵያ መድን መሪነቱን በ41 ነጥብ አጠናክሯል። ኢትዮጵያ ንግድ ባንክ በ28 ነጥቦች እዛው አስረኛ ላይ ነው የሚገኘው። ቀጣይ በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ሐሙስ ሐዋሳ ከኢትዮጵያ መድን እንደዚሁም፣ ቅዳሜ ኢትዮጵያ ንግድ ባንክ ሲዳማ ቡና ጋር ጨዋታቸውን የሚያደርጉ ይሆናል። ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን በድጋሚ መልካም ቆይታ ተመኘን። በእንግሊዝ ፕሪምየር ሊግ 28ኛ ሳምንት ሁሉም መርሃ ግብሮችን ተደርገው ከተጠናቀቁ በኋላ ሁስኮርድና አለን ሺረር የሳምንቱን ምርጥ 11 ይፋ አድርገዋል። መግቢያችን ላይ እንደ ሁልጊዜው የአለን ሺረርን እናስቀድምና በፕሪሜር ሊግ የመረጃ ሰዓታችን ላይ የሁስኮርድን እናደርሳችኋለን። አለን ሺረር አሰልጣኝ የኖቲንግሃም ፎረስቱን አሰልጣኝ ኑኖ ስፕሪንቶ ሳንቶስን የሳምንቱ ምርጡ አሰልጣኝ አድርጓቸዋል። ግብ ጠባቂ ሴልስ ምንም ጥያቄ የለውም። በፕሪሜር ሊጉ 12 ክሊንሺቶች ያለው ግብ ጠባቂ ነው። አራት ተከላካዮች አይነ ከኖቲንግሃም ፎረስት እንዲሁ ሞሪሎም በተመሳይ ከኖቲንግሃም ፎረስት ዲሳሲ፣ ካስቶን ቪለን፣ ኬርኪዝ ከ ተካተዋል። የስድስት ቁጥር ሚና ላይ ራይስ ካርሰናል፣ ጉማሬሽ ከኒካስል ዩናይትድ፣ ሶስቱ የአማካሪ ስፍራ ተጫዋቾች ካሎምሁድ ሰነ ኦዶይ ከኖቲንግሃም ፎረስት፣ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ሳላህ ከሊቨርፑል፣ ዘጠኝ ቁጥር አጥቂ ዳርዊን ኑኔዝን ያካተተው ይህ የአለን ሼረር የሳምንቱ ምርጥ 11 እና ምርጡ አሰልጣኝ ነው። በፕሪሜር ሊግ የመረጃ ሰዓታችን ደግሞ የሁስ ኮርደን እናደርሳችኋለን። የዛሬው አነጋጋሪው ዜና የናይጄሪያዊው አጥቂ ቬክተር በነፌሴ ጉዳይ ነው። ናይጄሪያዊ የባየር ሌቨርፑሰን አጥቂ ቬክተር በነፌሴ ለአራት ዓመታት አብሯት ከቆየውም የፍቅር አጋሩ ጋር ለመጋባት ወሰኖ ነበረ በዚህ ወር ውስጥ እናም የጋብቻ ውላቸው ላይ ናይጄሪያዊቷ ፍቅረኛው ከጋብቻ በፊት የተገኘ የሁለታችንም ሀብት የጋራ እንዲሆን እፈልጋለሁ። ስለዚህ አንተም ከትዳር በፊት የምታፈረው ሀብት፣ እኔም ከትዳር በፊት የነበረኝ ሀብት የጋራ ሆኖ ይመዝገብ ትሏለች። እሱም እንግዲህ በዚህ ጥያቄው ተስማምቷል። በኋላም ላይ ታዲያ ፍቅረኛው ሪንክ ግን ውሉን ለመፈረም ከመሄዳቸው በፊት የተጫዋቹን ሀብት ስታጣራ አንድም ንብረት በሰሙ ሊገኝ አልቻለም። ሙሉ ሀብቱ ያለው የቤክተር በእናቱ ስም ሆኖ ተገኘ። በዚህ ምክንያት የአራት ዓመት ፍቅረኛው ጋብቻውን እንደማይፈጸም አረጋግጣለታለች። ከዚህ በፊት እንደዚህ አይነት ነገር በአሽራፍ ሐኪሚ ሰምተን ነበረ። ያው እግር ኳስ ተጫዋቾች ጠቀም ያለ ገንዘብ በዓለም ላይ ከሚከፈላቸው እንግዲህ ሰራተኞቹ ተጠቃሽ ናቸው። አብዛኛውን ጊዜ ከፍቅረኞቻቸው ጋር በተያዘ በሀብት ጉዳይ እንደማይግባቡ ይታወቃል። ታረኛው ደግሞ ሌላኛው አፍሪካዊ ናይጄሪያዊ የባየር ሊቨርፑስ ናጥቂ ቬክተር ቦነፌሴ ሆኗል። ኤስ ሚላን ቤት ይገኛል። ፌካዮ ቶሞሪም ባለፈው ጥር የዝውውር መስኮት ላይ በዩቬንቱስ በቶትናምም ሲፈለግ እንደነበረ እናስታውሻለን። ግን በዛውን የቆየው በኤስ ሚላን በኩል በቀጣይ ክረም ተጫዋቹን እስከ ሚል ድሮ የሚከፍላቸው ክለብ ካለ ለመልቀቅ ዝግጁ መሆናቸውን ካልስቾ መርካቶ ነው በፊት ገጹ ላይ ይዞት ይወጣው የአውሮፓ ሻምፒዮንስ ሊግ ተጠባቂ መርሃ ገብሮችን የመልስ ጨዋታ እየተመለከተ እንገኛለን። እጅግ በጣም ተጠባቂ ከሚባሉት ጨዋታዎች ውስጥ ሮም ምሽት በሚደረገው ማለት ነው። ቦሩሲያ ዶርትመን በሊል ሁለት ለባዶ ይሸነፋል የሚል ምልከታን ናይንቲ ሚኒትስ አጋርቷል። የመጀመሪያ ዙር ጨዋታ አንድ ለአንድ በሆናቸው ውጤት ነበር የተጠናቀቀው። እናም ይህንን ውጤት ሊል እንግዲህ ሁለት ለባዶ አሸንፎ በድምሩ ሶስት ለአንድ አሸንፎ ያልፋል የሚል ምልከታን ናይንቲ ሚኒትሶች አጋርቷል። አስቶን ቪላ የመጀመሪያ ጨዋታውን ክለብ ብሩጅን ሶስት ለአንድ በሆነ ውጤት አሸንፎ ነበረ። የመልሱንም ጨዋታ በቪላ ፓርክ ላይ ሁለት ለአንድ ያሸንፋል ብሎ በድምሩ አምስት ለሁለት አስቶንቪላ አሸንፎ ወደ ቀጣዩ ዙር ያልፋል ብለዋል። አርሰናል የመጀመሪያውን ጨዋታ ፒኤስቪ አይንዶቨንን ሰባት ለአንድ ነበር ያሸነፈው። የመልሱን ጨዋታም አርሰናል ኤሚሬትስ ላይ ሶስት ለአንድ ያሸንፋል፣ በድምሩ አስር ለሁለት ይጠናቀቃል ብለዋል። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ከሪያል ማድሪድ ጋር የሚያደርጉትን ጨዋታ 90 ሚኒት አንድ ለአንድ ይጠናቀቃል የሚል ግምት አስቀምጧል። በድምር ውጤት የሪያል ማድሪድ የመጀመሪያውን ጨዋታ ሁለት ለአንድ አሸንፏልና በድምሩ ሶስት ለሁለት አሸንፎ ሪያል ማድሪድ ያልፋል የሚል ምልከት አስቀምጧል። የእናንተን ከዚህ ተነስታችሁ ልታጋሩን ትችላላችሁ። መግቢያችን ላይ የአለን ሺረርን የሳምንቱን ምርጥ 11 አጋራናችሁም። በፕሪሚየር ሊግ የመረጃ ክፍለ ጊዜያችን የሁስ ኮርድ እናደርሳለን ብለናችሁ ነበረ። ከተወዳጁ የእንግሊዝ ፕሪሚየር ሊግ እለታዊ መረጃዎቻችን ጋር ቆይታ እንድታደረጉ ላይክ፣ ሰብስክራይብ፣ ሼር እንድታደረጉንም በድጋሜ በአክብሮት ጠይቀን ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ እንለፍ። ሁስ ኮርድ ቋሚ 11ዶችን ይፋ ሲያደርግ በ433 ፎርሜሽን ነው። ዲን ሄንደርሰን የፓላሱ ግብ ጠባቂ በዚህ ሳምንት በሁስ ኮርድ የተመረጠው ነው። አራት ተከላካይ፣ አርኖልድ ከሊቨርፑል፣ ቫንሂክ ከብራይተን ኤንድ ሆቫል፣ ቢየን ሚንግስ ከአስቶን ቪላ እንደዚሁም ማርከ ኮኮሬላ ከቼልሲ። ሶስቱ የአማካይ ስፍራ ተጫዋቾች ሳር ከቶትንሃም፣ እንደዚሁም ሌላኛው ሳር የክሪስታል ፓላሱ ተጫዋች እንደዚሁም ካይሴዶ ከቼልሲ አማካይ ስፍራ ላይ ተመርጠዋል። የማጥቃት ስፍራው ላይ ትራቭነር ከበርንማውስ፣ ጆዋ ፔድሮም ከብራይተን ኤንድ ሆቫልቪየን፣ ሊዊስ ዲያስ ከሊቨርፑል። እነኚህ ደግሞ በሁስኮርድ የተመረጡ ምርጥ ቋሚ 11 የሳምንቱ ናቸው። የአላንሽር ይሻላችኋል ወይስ የሁስኮርድ? የእናንተን መልከታ አጋሩን። ሞርጋን ጊብስ ዋይት በአጠቃላይ ለኖቲንግሃም ፎረስት 39 የግብ አስተዋጽኦችን አበርክቷል። 15ቱ ግብ ናቸው። 24 አሲስቶችን አበርክቷል። በኖቲንግሃም ፎረስት የእግር ኳስ ታሪክ በፕሪሚየር ሊጉ ለኖቲንግሃም ፎረስት በርካታ የግብ አስተዋጽኦን ያደረገውም አይና ዋውን ይባላል አርባ አራት የግብ አስተዋጽኦችን ያደርጓል በክለቡ ታሪክ ከፍተኛ ነው። ስለሆነም ቀጣይ አምስት የግብ አስተዋጽኦችን የሚያደረግ ከሆነ ከአይና ጋር ይስተካከላል። ከዛ በተረፈ ደግሞ ወደ ስድስት የሚጠጉ ካረገም በኖቲንግሃም ፎረስት እግር ኳስ ታሪክ በርካታ የግብ አስተዋጽኦን በፕሪሚየር ሊግ ያደረገላቸው መሆን ይችላል። ሞርጋን ጊብስዋይት ዘንድሮ በእንግሊዝ ብሔራዊ ቡድንም ጥሪ ይቀርበለታል ተብሎ ይጠበቃል። አርብ ነው የእንግሊዝ ብሔራዊ ቡድን በአዲሱ አሰልጣኛቸው ስር እየተመሩም ለ ተጫዋቾች ጥሪ የሚያደርጉት በኤቨርተን በኩል በቀጣይ የአብዱላህ ደኩሬን ኮንትራት ማደስ ይፈልጋሉ ተብሏል የዚህ ተጫዋች ኮንትራት እንግዲህ በአንድ ዓመት የማራዘም መብት አላቸው በኤቨርተን በኩል ነገር ግን አንድ ዓመቱን ኮንትራት የሚያራዝሙለት ተጫዋቹ በአዲሱ ኮንትራቱ ላይ የደሞዝ ቅናሽ የሚያደርግ ከሆነም ብቻ ነው ተብሏል በኤቨርተን ደግሞ በአመቱ መጨረሻ ኮንትራቱ የሚጠናቀቅ ተጫዋች አለ ማይክል ኬን የተከላካይ ስፍራ ተጫዋች በኤቨርተን ቤት በአመቱ መጨረሻ ኮንትራቱ ሲጠናቀቅ ወልብስ ተጫዋቹን በነጻ ማስፈረም ይፈልጋሉ ተብሏል። ከወልብስ በተጨማሪ የአሜሪካ ሜጀር ሊግ ሶከር ክለቦችና የሳውዲ አረቢያ ክለቦችም እንደዚሁ ተጫዋቹን ማይከል ኬንን ከኤቨርተን በነጻ ማስፈረም ፍላጎት እንዳላቸው ዴይሊ ሜል በፊት ገጹ ላይ ሌላኛው እዛው ኤቨርተን ቤት ቆይተን ሀምዛ ኢግማንን በቀጣይ ለማስፈረም ፍላጎት አላቸው። በተለይም የአጥቂ ስፍራ ተጫዋች ነው፣ በሬንጀርስ ይገኛል። በኤቨርተን በኩል እንደ ዘንድሮ አይነት እጅግ በጣም አደጋ የበዛበት አመትን ማሳለፍ አይፈልጉም እና ራሳቸውን ለማጠናከር የአውሮፓን ገበያ በትልቁ ይንቀሳቀሱበታል ተብሎ ከሚጠበቁ ክለቦች አንደኛው ኤቨርተን ነው። በዛ ላይ አዲሱን አሰልጣኝ ዴቪድ ሞይስን ሲሾሙ በቀጣይነት ቃል የገቡላቸው ነገር በግዢ ክለቡን እንደሚያጠናክሩ ነው ባለቤቶቹና የሬንጀርሱን አጥቂ ሀምዛ ኢግማንን ለማስፈረም እንደዚሁ ኤቨርተኖች ጥረት ያደርጋሉ ተብሏል። በቼልሲ በኩል ሼክ ኢቭን ሀሳቡን አጋርተዋል ኮል ፓልመር ዓመቱ ሲጀመር ያለውን ነገር በሙሉ አማጦ ለክለቡ ሰጥቷል። የክለቡም ተነሳሽነት ጥሩ ነበር ብሏል። ከትንሽ ጊዜ በኋላ ግን የቼልሲም ተነሳሽነት ቀንሷል። ተጫዋቹም ከመንገድ እየወጣ ያለ ይመስለኛል። በራስ መተማመን አሁን ጥሩ ነው ብዬ አላስብም ብሏል። የኮል ፓልመር ምናልባት ትልቅ ተጫዋች የመሆን አቅም ያለው ተጫዋች ስለሆነ ሰሞኑን እየደረሰበት ካለው ተቃውሞ አንጻር ይህንን እንግዲህ እንደ ጥሩ አጋጣሚ ተጠቅሞ ራሱን ሊያሳይ ይችላል። በቀሩት አስር የፕሪሜር ሊግ ጨዋታ ከዚህ ተጫዋች ትልቅ ነገር ጠብቃለሁ። ግን በአመቱ መጀመሪያ ላይ ያለውን ነገር በሙሉ ሳይሰስት ለቼልስ የሰጠ ተጫዋች ብሎ አወደሶታል ያው ኤንዞ ማሬስካ ሰሞኑን ተከላክለውለታል ተጫዋቹ 48 ሰዓታት ሙሉ ህመም ውስጥ ነበረ ልምምድ ሳያደርግ ነው በዚህ ሳምንት የሌስተር ሲቲ ጨዋታ ላይ ተገኘልን ብለው እንደዚሁም ለፍጹም ቅጣት ምቱ ደግሞ መሳት ምክንያት ከኮል ፓልመር ይልቅ የፓላሱን የሌስተር ሲቲውን ግብ ጠባቂ ብቃት ነበረ እሳቸው ያደነቁት ሼጊቭን ግን ይመለሳል ጠብቁት ብሏል ሊቨርፑል ቤት ዛሬ የተመለከት ነው። በልምምር ላይ የሳላና የትሬንት አሌክሳንደር አርኖልድ ጸብ ነበረ። ያው በርካታ ተጫዋቾች እነ ኢብራሂም ኮናቴ እንደዚሁም ከርትስ ጆንስና እነ ጆታ ተገኝተውም በሁለቱ መካከል የተፈጠረውን ግብግብ ለማብረድ ሞክሯል። እነ ሪያን ግረቨንበርች እንደውም ሳላህን ይዞ ከቦታው ለማራቅም ሲሞክር ነበረ። ከርትስ ጆንስም ሳላህን የያዘው፣ ሳላህና አርኖልድ መካከል ግን የቃላት ልውውጦችም ነበሩ። ያው የአካል ንክኪዎች፣ ሌሎች ተጫዋቾች ሁለቱ እጃቸውን ይዘው በደንብ ለመከላከል ወይም ደግሞ ጸቡ የከረር እንዳይሆን ለማድረግ ጥረት ሲያደርጉ ነበረ። ለማንኛውም ከዚህ ጋር በተያዘ እንግዲህ የአፍ እንቅስቃሴያቸውን ታይቶ በምን ምክንያት እንደተጣሉ ቀጣይ መረጃውን ስካይ ስፖርት ይዠወጣለሁ ብሏል። እንደወጣ እናቀርብላችኋለን። ዲያጎ ጆታ በክረምት የዝውውር መስኮት ሊቨርፑልን እንደሚለቅ ፍለረን ፔልተን በርግ አስነብቧል። በርካታ ፈላጊዎች አሉት፣ የሳውዲ ክለቦች እንደተጠበቁ ሆነው ማለት ነው። ሌላው በአመቱ መጨረሻ ክለቡን ይለቃል ተብሎ የሚጠበቀው ፍሬድሪኮ ኬዛ ነው። ወደ ጣሊያን የመመለስ እድሉ የዚህ ተጫዋች ደግሞ በጣም ሰፊ ነው ተብሏል። የዚህ ተጫዋች ነገር ግን በጣም አሳዛኝ ነው የሚሆነው በተለይም በዚህ ሰዓት አሁን ሶስት ጨዋታዎችን በአጠቃላይ በፕሪሚየር ሊጉ አድርጓል። 25 ደቂቃ ብቻ ነው የተጫወተው። ከተቀያሪ ወንበር ተነስቶ መጫወት የጀመረባቸው ጨዋታዎች ቢያንስ አምስት መድረስ አለባቸው። ሊቨርፑል የፕሪሚየር ሊጉን ዋንጫ አሳክቶ ሜዳሊያ ማግኘት ከፈለገና ና ሶስት ጨዋታዎችን አድርጓል። ቀጣይ ሁለት ጨዋታዎች ላይ ቢያንስ ድል ማግኘት አለበት ከቀሩት ዘጠኝ ጨዋታዎች በሊቨርፑል በኩል ምናልባት ሊቨርፑል ቀደም ብሎ የፕሪሚየር ሊጉን ዋንጫ የሚያረጋግጥ ከሆነም ቀጣይ የውድድር ዓመት ክለቡ ራሱን ለማዘጋጀት እረፍት የሚሰጣቸው ተጫዋቾች ሲኖሩ ካሉ እንግዲህ ይሄንን ተጫዋች ይጠቀሙታል ተብሎ ይጠበቃልና ምናልባትም ግን ቀጣይ ጨዋታ በቀሩ ዘጠኝ ጨዋታ ሁለት ጨዋታዎችን የማያገኝ ከሆነ ከሜዳሊያ ውጭ ነው የሚሆነው። መጮ ክረምት የዙውር መስኮት ለሪቻርድ ሂውስ ስራ የሚበዛበት ይሆናል ተብሎ ይጠበቃል። ሪቻርድ ሂውስም ከማይክል ኤድዋርድስና ከአርኔ ጋር ሰሞኑን ውይይት ማድረጋቸው ተረጋግጧል። የትኛው ቦታ መጠናከር አለበት፣ ምን አይነት ተጫዋቾች መምጣት አለባቸው በሚል ጉዳይ ላይ ውይይት መደረጉን አትሌቲክ አረጋግጧል። በእርግጥ አርኔ ሽሎት ራሳቸውም ይህን ነገር በሚዲያ ላይ ወጥቶ ሰሞኑን አረጋግጦት እንደነበረ ይታወቃለ ዝውውር እንደሚፈጸም በየትኞቹ ተጫዋቾች ዙሪያ ይሁን በሚለው ጉዳይ ላይ ሪቻርድ ዩስ ከማይከል ኤድዋርድስና ከአርኔ ጋር ውይይት እንዴት ማድረጋቸው፣ ተረጋግጧል። ዘ አትሌቲክ አርኔ ስሎት የሊቨርፑል የመጀመሪያ ምርጫ እንዳልነበሩ አረጋግጧል። ዣቪ አሎንሶ የመጀመሪያ ምርጫ ነበረ፣ ነገር ግን ዣቪ አሎንሶ የመጀመሪያውን ጥያቄ ውድቅ ማድረጉን ተከትሎ ነበረ በሊቨርፑል በኩል እነ ዊል ሴፐርማን ቁጥሮችና ስታቶሶችን ከተመለከቱ በኋላ አርኔ ስሎት ወደ ቡድኑ እንዲመጡ ያደረጉት እንጂ የመጀመሪያ ምርጫ እሳቸው እንዳልነበሩ ዘአትሌቲክ አረጋግጧል። በዛሬው ዕለት በሊቨርፑል ቤት አንዲ ሮበርሰን 31ኛ ዓመቱ ላይ ተገኝቷል። አንድ ፕሪሚየር ሊግ፣ አንድ ሻምፒዮንስ ሊግ፣ ሁለት ሊግ ዋንጫ ወይም የካራባው ካፕ ዋንጫ፣ አንድ ኤፍ ኤ ካፕ፣ አንድ ሱፐር ካፕ፣ አንድ የዓለም ክለቦች ዋንጫን ከሊቨርፑል ጋር አሳክቷል። በስምንት ሚሊዮን ሮ ብቻ ያስፈረሙት እጅግ በጣም ውዱ ተከላካያቸው ነው፣ ምንም ጥርጥር የለውም። ረጅም ዓመት ሊቨርፑል ቤት በወጥ ብቃት ተጫውቷል። ያው ዘንድሮ እሱ ላይ ብቻ ሳይሆን አርኖልድ ላይ የሚነሱ ጥያቄዎች አሉ፣ ግን በወጥነት አገልግሏል። በዛ ላይ ደግሞ በፕሪሚየር ሊጉ ተከላካይ ሆኖ በርካታ አሲስቶችን በማድረግ ከሌላኛው የቡድን አጋሩ ጋር እየተፎካከሩም እንደሆነ ይታወቃል። እና እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘው አንዲ ሮበርሰን 31ኛ ዓመቱ ላይ ተገኝተዋል። የኦልትራፎርድ ጉዳይ በርካቶችን ለሁለት ተካፍሏል። በተለይም የለም ይህ ታሪካዊ ስቴዲየም የዩናይትድ ስቴዲየም ሆኖ መቀጠል አለበት የሚል የለም፣ ዩናይትድ ትልቅ ክለብ ነው የሚመጠነው ስቴዲየም ያስፈልገዋል የሚል ጎራ ተከፍሎ ነበረ። ለመሆኑ በዚህ ሜዳ ላይ በርካታ ትዝታዎችን ያሳለፉት ሰር አሌክሳንደር ቻክማን ፈርጉሰን ምናሉ የሚለውን እንመልከት። ልዩ ትዝታዎቼ ኦልትራፎርድ ናቸው ብለዋል ሰር አሌክሳንደር ቻክማን ፈርጉሰን። የቀድሞም የማንቸስተር ዩናይትድ ታሪካዊ ሽሮ ያሰልጣኝ ፈርጉሰን ኦልትራፎርድ ስቴዲየም የበርካታ ትዝታዎች ቤት ነው ነገር ግን አዲስ መገንባቱን እደግፋለሁ ብለዋል። ኦልትራፎርድ ስቴዲየም የበርካታ ታሪክ ባለቤት መሆኑን ያስታወሱት ፈርጉሰን በማንቸስተር ዩናይትድ እንግዲህ ሜዳ ላይ እና ከሜዳ ውጭ ጥሩ ነገሮችን መስራት አለበት ብለዋል። አክለውም ኦልትራፎርድ በተለየ የእኔ በርካታ ልዩ ትዝታዎችን ይዟል፣ ነገር ግን ለወደፊት የሚሆን አዲስ ስቴዲየም መገንባትና አዲስ ታሪክ ክለቡ መጻፍ አለበት ብለዋል። እንደሚታወቀው ማንቸስተር ዩናይትድ በዛሬው ዕለት መቶ ሺህ ተመልካች መያዝ የሚችል ስቴዲየም ለመገንባት መወሰኑን ነግረናችሁ ነበረ። ታዲያ ሰሜን እንግሊዝ አስር የሻምፒዮንስ ሊግ ሜዳሊያዎችን ወይም ዋንጫዎችን አሸንፏል። ለንደን ግን ያሸነፈችው ሁለት ብቻ ነው ይላሉ ሰር ጂም ራትክሊፍ። ሁለት ብቻም የሻምፒዮንስ ሊግ ሜዳሊያ ለንደን ብታሸንፍም ዌምብሌን ግን አገኝታለች፣ ትልቁ የእንግሊዝ ሜዳ እንደሆነ ይታወቃል። ለንደን ከዚህ በተጨማሪው ዌምብልደንና የኦሎምፒክ መንደርም ማግኘት ትችላለች። እንደምናስበው ከሆነ ሰሜን እንግሊዝ ሻምፒዮንስ ሊግን ማስተናገድ የሚችል ብሔራዊ ቡድኗ የሚጫወትበትና ማንቸስተር ዩናይትድ ሀውልቶችን የሚያንጽበት ምርጥ ስቴዲየም ያስፈልገዋል ብለዋል ሰር ጂም ራትክሊፍ እንግሊዝ መንግስት ከጀርባችን የሚገባውን ድጋፍ ካላደረገልን ካደረገልን በዓለማችን ምርጥ ከሆነው ፎስተር ጋር አስደናቂውን ስቴዲየም በግሬተር ማንቸስተር ውን እናደርጓለን ግን መንግስት ይደግፈን ብለዋል እሳቸው መንግስት በ ሰሜን ለንደን የሰራቸውን እንደነ ዌምብል ያለ ሜዳን እንደ ዌምብልደን ያለን ሜዳን ማንቸስተር ከተማም ላይ ማድረግ ነበረበት። ይህንን መንግስት ባለማድረጉ አዝነናል። እኛ እናደርጋለን፣ መንግስት ድጋፍ ያደርግልን ብለው መንግስትን ወርፈዋል። ሁሉም ሰው የስቴዲየም ለመጎብኘትም ይመጣል ነው ያሉት። ሰርጂም ራክቲቭ የማንቸስተር ዩናይትድ ሩብ አክሲዮን ድርሻ ባለቤት ሰርጂም ራክቲቭ በርካታ ሰዎች ከተለያዩ ዓለም ክፍላት አዲሱን ስቴዲየም ለመጎብኘት እንደሚመጡም ጠቅሰዋል። የአዲሱ ስቴዲየም ከስቴዲየም በላይ ነው። ብዙ ሰዎች ኤፍል ታወረን ለመጎብኘት ፈረንሳይ ይሄዳሉ። ይህ የማንቸስተር ዩናይትድ አዲሱ ስቴዲየም ለመጎብኘት ሁሉም ሰው ከተለያየ ዓለም ይመጣልና ሌላ ተጨማሪ ሀብት ነው ብለዋል ሰር ጂም ራትክሊፍ። ዩናይትድ ታዲያ ይህ ስቴዲየም ሲገነባ የት ይጫወታል የሚል ነገር ሲነሳ ነበረ። አሁን እየወጡ ባሉ መረጃዎች መሰረት ማንቸስተር ዩናይትድ አዲሱ ስቴዲየሙ እስከ 2030 እስኪጠናቀቅ ድረስ በሚቀጥሉት ዓመታትም በኦልድ ትራፎርድ ጨዋታዎችን እንደሚቀጥል ነው ሜል ስፖርት የዘገበው አዲስ ነገር ካለ ግን እናጋራችኋለን። ማንችስተር ዩናይትዶች በክረምት የዝውውር መስኮት የአታላንታውን አማካይ ኤደርሰን ለማስፈረም ወኪሉን ማነጋገራቸው ተረጋግጧል። በወኪል በኩል የተሰጣቸው ምላሽ 60 ሚሊዮን ዩሮ ለተጫዋቹ እንደሚያስፈልግ ነው። በቀጣይ እንግዲህ የሚለቁ ተጫዋቾችን ራሳቸው ሰርጂ ምራክቲቭ ስም ጠርተው ነው የተናገሩት። ካዜሜሮ ብለው እነ ኤሪክሰን በቦታው ላይ አይገኙም። እነዚህን የአማካይ ስፍራ ተጫዋች ለመተካት ታዲያ ወጣት ተጫዋችና በአውሮፓ ውስጥ ልምድ ያለው ምጣ ማምጣት ይፈልጋሉ። የደርሰን አንደኛው ተፈላጊ ነው። ስልሳ ሚሊዮን ዩሮ ደግሞ የዙር ሂሳቡ መሆኑ ተረጋግጧል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ውስጥ እጅግ በጣም አስደናቂ ብቃቱን እያሳየ ነው። አንድ የዘጠኝ ቁጥር አጥቂ ያስቆጥሮ ሊያሸንፉባቸው በሚገቡ ጨዋታዎች ሁሉ ብሩኖ ነው የሚታደገው ቡድኑን። አሲስት ያደርጋል፣ በርካቶቹ ባይቆጠሩለትም ፖርቱጋላዊ ማካይ ስፍራ ተጫዋች ብሩኖ ፈርናንዴዝ በዚህ ውድድር ዓመት ለማንቸስተር ዩናይትድ አይነተኛ ሚና እየተጫወተም ይገኛል። ተጫዋቹ በውድድር ዓመቱ አጀማመር እንግዲህ የነበረው ነገር ትችት የበዛበት ነበረ። ሆኖም ተጫዋቹ ከዚህ ውዝግብ ውጥረት ወጥቶ አሁን ላይ ለማንቸስተር ዩናይትድ እንደ ወትሮ ሁሉ አይነተኛ ሚናን እየተጫወተ ይገኛል። እንደ ካሪንግተን ምንጮች ገለጻ ብሩኖ ፈርናንዴስ አሁን እያሳየ ለሚገኘው ድንቅ ብቃት የወልብስ ጋር በነበረው ጨዋታ የተመለከተው ቀይ ካርድና የደረሰበት ጫና ተጫዋቹ ራሱን እንዲገመግምና እንዲለውጥ መነሻ ነበረው ብሏል። አዲሱን ብቃቱን እንግዲህ ለማሳየት ይህንን አሁን ያለውን ወቅታዊ ብቃቱን ለማሳየት እንደ አዲስ ነበረ ራሱን ያዘጋጀው የነበረው ብሏል። ሳሙኤል ሉከረስት ነው መረጃውን ይዞት የወጣው። ለአርሰናል ዛሬ ልዩ ዜና ነው። በተለይ አርሰናል ውስጥ መቀጠል እፈልጋለሁ ብሎ ሳሊባ ማረጋገጫ ሰጥቷቸዋል። ወደ ማድሪድ እንደማይሄድ ማለት ነው። ማድሪዶች ኮንትራቱን በአርሰናል ቤት እስኪጨርስ 2027 ላይ ለመጠበቅም እቅድ ይዘው ነበረ። እሱ ግን በአርሰናል ቤት እቀጥላለሁ ብሏል። የመድፈኞቹ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ በቀጣይ በአርሰናል ቤት በቀጠል እንደሚፈልግ ተናግሯል። እዚህ በጣም ደስተኛ ነኝ፣ በአርሰናል መቀጠል እፈልጋለሁ ሲለ ተደምጧል። ውሉን ለማራዘም እስካሁን ንግግር እንዳልጀመረ ያረጋገጠው ዊሊያም ሳሊባ እዚህ ደስተኛ ነኝ አያስቸኩልም ብሏል። ፈረንሳዊ ተከላካይ ዊልያም ሳሊባ በስፔኑ ሀያል ክለብ ሪያል ማድሪድ እንደሚፈለግ ታማኝ መረጃ ምንጮች ማረጋገጣቸው ይታወቃል። መድፈኞቹ ዊልያም ሳሊባን በቀጣይ በክለቡ ማቆየት እንደሚፈልጉም መዘገቡ የሚታወስ ነው። ትልቅ ዋንጫም አሸነፍ ፈልጋለሁ ብሏል ሳሊባ። ፈረንሳዊ ተከላካይ ዊልያም ሳሊባ በአርሰናል ቤት ትልቅ ዋንጫ ማሸነፍ ፈልጋለሁ ሲል ከፒኤስቪ ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ተናግሯል። ምንም ትልቅ ዋንጫ ሳታሸነፍ አርሰናል የምትለቅ ከሆነ የትኛውም ደጋፊ አያስታውስም፣ ሲል ሳሊባ ማሳቡን አጋርተዋል። አክሎም በቀጣይ ዓላማው ለአርሰናል ትልቅ ነገር በማምጣት ስኬታማ መሆን እንደሚፈልግም ተናግሯል። ጋዜጣዊ መግለጫ ላይ አብረውት የነበሩት አሰልጣኝ ማይክል አርቴታም ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል በ ኦልትራፎርዱ ጨዋታ ዋንጫው አብቅቶለታል ወይ ተብለው ከጋዜጠኛ ሲጠየቁ ምላሽ ሳይሰጡ ጥለው እንደወጡ ይታወቃል። ፕሬስ ኮንፈረንሱን ዛሬ ግን ጋዜጠኛው ገና እንደተጀመረው ጥያቄ የጠየቃቸው ማይክል አርቴታ ስለ ፕሪሚየር ሊግ ዋንጫ ፉክክር ገና በመጀመሪያው ጥያቄ ስለተጠየቁ እንግዲህ ጥለው መውጣት አልቻሉም፣ ምላሽ በመስጠት ጀምረዋል። እያንዳንዱን ጨዋታ ለማሸነፍ ትግላችንን እንቀጥላለን። አሁን ማድረግ የምንችለው ያንን ብቻ ነው። ምክንያቱም በእርግጠኝነት የሊጉን ዋንጫ አሸናፊነት በእኛ ብቻ የሚወሰን አይደለም፣ ብለዋል አርቴታ። ዘንድሮ አርሰናል ዋንጫ ካላሸነፈ እንደ ውድቀት ይቆጠራል ወይ ተብለው ጠይቀው ነበረ። ውድቀት ላልደረስንም፣ ምክንያቱም እኛ ውድቀትን የምንገልጽበት መንገድና ሌሎች የሚገልጹበት መንገድ አንጻር ካየ ነው የተለያየ ነው። እኛ ውድቀት ደረጃ አልደረስንም ብለዋል። ስለሆነም በዛ እንዲያዝብን አንፈልግም ብለዋል። በቀጣይ ክረምት ክለቡም ራሱን እንደሚያጠናክር ዴቪድ ኦርኔስቴ ለአርሰናል ቅርብ የሆኑ ምንጮች ያረጋግጦልኛል ብለዋል። ያው ስማቸው በስፋት የሚያያዘው ኢሳካ አለ፣ አማካይ ላይ ዙቤሜንዲ ያለ ምክንያቱም ጆርጂኒና ፓርቴ ይለቃሉ ክለቡን ስለዚህ እንደ ዚንቼንኮም ኬርን ያሉ ተጫዋቾች መልቀቃቸው አይቀርምና ሌሎች ተከላካይ መስመር የሚጫወቱ እናም ግብ ጠባቂን ጨምሮ ዝውውር እንደሚያደረጉም ይጠበቃል። አርሰናል በዚህ ክረምትም ከኒካስል ዩናይትድ እንደ ብሩኖ ጉማሬሽ ያለንም ተጫዋች በመመልከት ላይ መሆናቸውም ይታወቃል። ሌላው ማይክል አርቴታ ከጋዜጠኞች ለቀረበላቸው በተለይም ከጉዳት ጋር በተያያዘ ምላሽ ሲሰጡ ማርቲሌንን ጨምሮ ከዩናይትድ ጋር የተጫውቱ ሁሉም ተጫዋቾች ሙሉ ጤነኛ ናቸው ብለዋል። ፔስቪ አይንድሆቨን ጨዋታ ራሂም ስተርሊንግ ቋሚ ሊሆን እንደሚችልም ጠቁመዋል። ኦልሞስት ያለቀለ ጨዋታ ነው። ሰባት ላንድ ከሜዳቸው ውጭ ያሸነፉትን ጨዋታ ውጤት ይቀለበሰባቸዋል ተብሎ አይጠበቅም። ስለዚህ እነ ራሂም ስተርሊንግ እድል እንደሚያገኙ ጠቁመዋል። አርቴታ ቤን ዋይት ቋሚ ሆኖ ለመጀመር እንግዲህ ዝግጁ እንደሆነ ተናግረዋል። ስለዚህ እሱም እድል ሊያገኝ የሚችልበት እድል እንዳለ ነው አሰልጣኝ ማይክል አርቴታ የጠቆሙት። ከዛ በተረፈ ግን በሳምንቱ መጨረሻም ትልቁ ጨዋታ በአርሰናልና በቼልሲ መካከል ይደረጋል። የፕሪሚየር ሊግ 29ኛ ሳምንት መርሃ ግብር ከዛ በቀጥታ ወደ ኢንተርናሽናል ብሬክ ነው የምናመራው። ውድ ቤተሰቦቻችን ታዲያ ይህንን ተወዳጁ በእንግሊዝ ፕሪሚየር ሊግ 29ኛ ሳምንት የለንደን ደርቢ ጨዋታ አርሰናል ከቼልሲ ሲጫወቱ የመሀል ሜዳ ዳኛ ሆኖ እንዲመሩም በኤፌው ክሪስ ካቫና ምርጫ ሆነዋል። ከዛ ውጭ ጀረድ ጉሌት በቫር ዳኝነት የሚመሩት ይሆናል። ካስታወሳችሁ ይህ ጨዋታ መጀመሪያ ፕሮግራም የወጣለት እሁድ በዚሁ ቀን ማለት ነው። ልክ ምሽት አንድ ሰዓት ከ30 ጨዋታው እንዲደረግ ነበር። ሆኖም በአዲስ በወጣው መርሃ ግብረ መሰረት በዕለቱ አንድ ሰዓት ከ30 ሲል በዌምብሌ ስቴዲየም ሊቨርፑል ከኒካስል ዩናይትድ የ ካራቦ ካፕ የፍጻሜ ጨዋታ ያደረጋሉና የአርሰናል ጨዋታና የቸልሲ ጨዋታ ወደ 10 ሰዓት ከ30 መጥቶ ይደረጋል። ውድ ቤተሰቦቻችን ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጠንቅሮችን ባለፉት ደቂቃዎች አስደምጠናችሁ፣ ከወደዳችሁን ግን እንደ ሁል ጊዜው ላይ ካርጉና በረታቱ እንላለን። በዚሁ ቤተሰብ መሆን ካሻችሁም ሰብስክራይብ አድርጋችሁ የደውል መልክቷን መጫን እንዳይረሳ ቃል ስፖርት ዩቲዩብ ቻናል። ተጨማሪ መረጃዎችን ከጥቂት ደቂቃዎች በኋላ ይዘን እንመጣለን። የአውሮፓ ሻምፒዮንስ ሊግ፣ ኤሮፕ ሊግ እንዲሁም ኮንፈረንስ ሊግ ሳምንቶች ላይ እንገኛለን። ክለቦቻችሁ በእነኚህ ጨዋታዎች መልካም እድል እንዲገጥማቸው ያስቀድመን ተመኝተናል። በሐሳብ መስጫ ሳጥናችን ላይ የጨዋታ ግምቶቻችሁን አሊያም ስለ ቡድኖቻችሁ ዙሪያ ተጨማሪ መረጃዎችን ካሻችሁ በጥያቄ መልካ ድርሱን። የአሁኑን እዚህ ጋር እንቋጫለን። ሰናይ ጊዜ።